በሳቅጦሽ የሚያደርግ የህይወት ታሪክ ነበር ይሄ ታሪክ ማለት ነው። ሰምቻቸው ነበር እና ሳዳምጣቸው ነበረ እንደው ብቻ ደግሞ ኮሜንቶች ማለት ነው ኮሜንተሮች ማለት ነው ደግሞ ሳነብ፣ ረብዝመላ ልጅቷ እንግዲህ የሱን ሳላገባ በፊት ስልሳ ሶስት ነበርኩኝ፣ ከዚያ እሱን ካገባሁኝ በኋላ ሀያ ስድስት ሆንኩ አለች። እንግዲህ ስልሳ ሶስት ላይ ከስልሳ ሶስት ሲቀነስ ሀያ ሶስት 26 ነው የሆነችው ከ63 26 እንግዲህ ስንት ቀንሳለች ማለት ነው? 43 ኪሎ ኧረ በስመአብ፣ ይሄን ይህን ኩላ መቀነስ ማለት ቀልድ አይደለም። ግን የምሯን ነው እየዋሸች ነው አላውቅም። ብቻ ግን ኮሜንተሮች ምን አሉ? ሲጽፉላት ማለት ነው እንዴ፣ አንቺን ነበር እንደ እሱ የሚበላው የሚመገበው ይላሉ። ከዚያ ደግሞ እኔም ላገባ ነበር እንግዳውማ፣ እኔ 57 ኪሎ ነኝ። ላገባ አስቤ ነበረ፣ ግን ባገባማ ሀያ ነው የምገባው እኔ ማለት ነው። ትላልሽ ደሞ አንዷ ማለት ነው። አረ ኮሜንታቸው ሲያስቅ። ኮሜንተሮችማ በጣም ኃይለኛ ናቸው ከምር። እና እንግዲህ ኪሎ የሚያስቀንስበት ነገር እሷ ልጅቷ እንዳለችው ከሆነ እውነን ለመናገር ያስቀንሳል። ማለትም ስታገባ ኪሎ ቀንሳለይ እንግዲህ ኪሎ የቀነሰችበት ጉዳይ ሰውየው ያሽቆጠቁጣ የነበረ ይገርፋ ነበረ። በቃ እንኳን እርጉሶኝ ሆኝ ራሱ እንኳን እርጉዝና መጫቶኝ የራሱ ራሱ ይመታ ነበረ ብላለች። ከዚያም ደግሞ ከወለድኩም በኋላ ራሴን ሽንቻ ያለኝ እያለች ነበረ። ታያችሁ አንዳንድ ወንዶች ማለት ነው። ራሴን ሽንቻ ያለኝ ከወለድኩ በኋላ የስራ ግድ ነው ወይ? ልጅቷ ስራ ማትሰራ ልትሆን ትችላለ። አይታወቅም። ስራ ሄዳ ምንም ፋይዳ የሌላት አንዳንድ ሴቶች በቃ ባልካገቡ ወይንም ልጅ ከወለዱ በኋላ ስራ ለመስራት በጣም ልባቸው የሚሞት ሰዎች አሉ። በጣም ልባቸው የሚሞት አሉ። ማለትም ልክ እንደ እናቶቻችን እንኖር የሚለው መሰለኝ። እሱ እየሰራ ከየትም ያንጣ እኔ ይቀመጣለሁ የሚል መስለኛል። ግን ደጋ አረጉ ለማረጉ ቢሆንም ያለ ነው ሰው ሀገር ነው የመጣ ነው። ለምንድን ነው ብለን ብናስብ ጥሩ ነው። የመጣንበት አላማ አለን። አላማችን እንግዲህ የመጣ ነው ወልደ ልናሳድግ ሳይሆን ልንባ ልናገባ ሳይሆን ጎን ለጎን ገንዘባችንንም ንብረትም እየሰበሰብን ባልም አግብተን ልጁንም በጎን ለጎን ሁሉንም ማስኬድ እንችላለን። እንደዛ ማስኬድ እንችላለን ማለት ነው። ልጅም ወለድን አደለ፣ ስራ ሲገኝ ወደ ስራ መሄድ አይ ልጃችን ልከን ደግሞ ወደ ስራ መሰማራት፣ በቃ ይሄ ነው። እሷ እንግዲህ እያሽቆጠቆጣት እየመታት ስጋቱ ነው። ስጋዋን የበላው ማለት ነው። ስጋዋን የጨረሰችው፣ ኪሎ የቀነሰችው፣ እየሰጋች ነው። በምትኖሩበት አካባቢ ላይ ደስታ ከሌላችሁ፣ ሀሳብ ብቻ ከሆነ ስጋት፣ በተለይ ደግሞ ስጋት ይሄ ሰውዬ ምን ይለኝ ሆን ይሄ ሰውዬ ምን ይለኝ ሆን ይሄ ባሏም ሆነ ማንም ሆነ ምን ይለኝ ሆን አሁን ሲመጣ ምን ይለኝ ሆን የሚል ነገር ካለልክ ኪሎ እየቀነስን ነው የምንሄደው። ሄዶ እና የሀቢባ ማስቃኛ አለኝ 26 ኪሎ የለም፣ ልጅ ናት። ኔ ኑንናት ናት ያለችው የህፃን ልጅ ነው እንጂ እንዴት እንዴት ትልቅ ሰው ታዲያ 26 ኪሎ ይሆናል? ል በጣም እኮ ነው እየቀነሰችው እንዴ! እኔ አላውቅም፣ ብቻ እንዴት እንደሆነ አልገባኝም። እና እህቶቼ ትዳር ከያዛችሁ በኋላ ወደ ስራ ሄዱ። እንደዚህ እንደዚህ እንዳትሆኑ ኪሎአቸው እንዳይቀንስ ማለት ነውና እሷ እንግዲህ ላትሰራት ትችላለች። ዝም ብሎ ጊዜውን የሚያለምጥበት ሰው አለ። ከዚያም ደግሞ ሀገር ትገባና እንዲኮኜ ሳልሰራ እየታመምኩ ነበር፣ ምንም ሳልሰራ ገንዘብ ሳልቋጥር መጥቼ ትላለች። ከዚያ እና በችግር በበሽታ ምክንያት ካልሆነ በስተቀር ወደ ስራችሁ ገብታችሁ ስራችን ሰርታችሁ ወደ አላማችሁ መመለስ ነው የምለው። እኔ እንግዲህ አላህ በፈቀደው መንገድ አላህ ደግሞ በረካ ሲያደርግልን ነው ገንዘባችንን፣ እኛ አባል ነው ሳይሆን፣ ዋናው ነገር ግን መስራታችን ግዴታ ነው ማለት ነው እና ልልመድባችሁ፣ ልጅ ይዛችሁ መስራት፣ አርግዛችሁ መስራት፣ ልጅ ይዛችሁ መስራት ይልመድባችሁ። እንደዚች እንደልጅ ኪሎዋችሁ እንዳይቀንስ።